እንዴት ውቡነቴ ተናፍቀሃል እንዴ ታማል የተባለ ነው የሆነ ፎቶ እንኳን ፖስት አታደርግም እንዴ ያለውን ነገር በቃ ክሊር አውት መሆን አለበት ካሜራ ቢት ነው አለ ካሜሬሽን የምጠት አለ ክሊር የሚሆኑ ሁሉንም ነገር እኮ አውቃለሁኝ አይደል እንዴ ሀይሚ የተባለው ፋይል አውቃለች መሰለኝ ዳኒ የሆነ ነገር አግኝታበታለች ሶሲ ዳኒ በቃ ይበቃሃል እንዴ እንደተልባ ዞሴ ለሀይሜ አውጣ ነገራት አለች መሰለኝ፣ አላቅም ብቻ ግን ዳኒማ ሶሴ ነው በቃ ይፈልጋት፣ ሀይሜ ነው የሚፈልገው። በአሁን እኮ ከሀይሜ ጋር ጊዜ አሳለፈ፣ ሲያምሮ ይቀራል። አንተ ይወፍ ስጋ መሰልክ ሰውዬ ማለት ነው። ካሜራ ላይ እንኳን ሆሪቃህን እያከክደ አሁን እዚ ጋር ሀይሚ ሀይሜ ትላለ እንዴ? የሆንክ ይወፍ ስጋ ሆንክ እንዴ? አንዳንድ የተናገሩ ባይ ናቸው። እንደው እግዚአብሔርን ከቡታ ጅራ ማለት ነው። ጥፊ እየቀመሳችሁ ትሄዳላችሁ። ምንም የአዲስ አበባ ረዳ ብትሆኑ ጥፊያችሁን ልሳችኋል፣ አለቀላችሁ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አላው ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደስተና አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ቤተሰብ መሆን ትችላላችሁ። ዛሬም ተከስችላችኋለሁ። ድምፅ ቀስ ብሎ ነው፣ ሰው ተኝቷል። ጠዋት ነው፣ ገና የተነሳው ማወራው ማለት ነው እና ዛሬ የተከሰትኩበት ነገር ትናንትና እንግዲህ ሁለት ቀን ሙሉ ዛሬ ሶስተኛ ቀን ዛሬ ይመጣል ብለን እናስባለን። ቡርኬ የለም ቡርኬ ታሟል እያላችሁ ብዙ ሪከርድ ምናምን የምታሩጉ ሰዎች አላችሁ። ራሳችሁን ራሳችሁን በራሳችሁ ቦታ ሆናችሁ አንዳንዴ አስቡት። ያኔ ጨጓራውን ሊያማው ይችላል፣ ግን ደግሞ ሆስፒታል የሚያስገባ ነገር ያኔ ያክል ይኖራል ብዬ አላስብም። ለማንኛውም ፈጣሪ ጠብቀው። ምንም ግን የሰማሁት የማውቀው ነገር የለም። ሌላው ሲቀጥል ደግሞ ከዚህ በፊት ለሀይሚ ተቆርቋሪ ነበርሽ ብላችሁ የዛሬ ስንት ዓመቱን። አዎ ለሀይሚ ተቆርቋሪ ነበርኩ። ለምን? ብሩኬ በዛን ሰዓት ሀይሚን ምንም ስሜቷን አይረዳትም ነበረ? አዎ በጣም ነበር የምቆረቆርላት። ሶ ለምንድን ነው የማይረዳት ብዬ በጣም እናደድበት ነበረ? በብሩክ ማለት ነው። ስለዚህ እኔ ሀይሚን ብቻ አይደለም እምናገረው ብሩክንም እምናገረው አለው ብያችኋለሁ። በዛን ሰዓት ተናግሬው ነበረ። ለምን እነ ፍርቱን አጋ ምናምን ከሌሎች ልጆች ጋር ሲሆን ሀይሚ እያለች እንዴት ስል ነበረ። ገባችሁ። እግዚአብሔር ይመስገን ሁሉም ነገር ተስተካከለ። እኛ ያሰብነው እንዳሰብነው አይደለም። ከፍርቱን አገራም ሁሉ ነገር ከቤር ሆነ። ገባችሁ። እኔ እኮ የዛን ጊዜ የተናገርኩትን በሙሉ ወደ ይቅርታ ጠይቄዋለሁ ብሩክን። ምክንያቱም እሱ ለካ በዝምታ ነው ሁሉን ነገር ያሳለፈው። እኔ ደግሞ አላወቅኩም ነበረ፣ ሚዲያው ላይ የማየውን ነገር ነበር ማውራው። ከዛ በኋላ ነው በቃ ይቅርታ ጠየቅኩት። ትክክል አልነበረም እኔ ምን እንትን ያልኩ ያሰብኩት ማለት ነው፣ ለምን በፍርቱና በኩል በሃይሚ በኩል ፍርቱና የሱን ልብስ እንደምትለብስ ምናምን በዛ በዛ ለምን ልብስ ለሴት ትሰጣለ እያልኩ በጣም ነበር የምናገረው። ብሩኬን ማለት ነው እና ግን የምነ የሆነው ነገር እሱ ፈልጎ ሳይሆን ለሃይሚ ሰጥቷት ከሃይሚ ጋ ነው ፍርቱና የምትወስድ የነበረው። በዛ ምክንያት ነው የምናገረው፣ ሌላ ምንም አይነት እየተናገርኩበት ነገር የለኝ። ሲቀጥል ደግሞ ሃይሜን አይረዳትም ነበር በዛን ሰዓት በዛ ሰዓት ጠፍታ ከመጣች በኋላ ነው እሱ የተረዳት። ይሄ ሁሉ ነገር ይሄ ሁሉ ዛሬ እዚህ ላይ እንዲደርሱ የዛ ሰዓት እኔ የምናገረው ብሩኬ ትክክል ስላልነበረ፣ አሁን ደግሞ ብሩኬ ትክክል ነው። ብሩኬ ሀይሚ እየሄደች ያለችበት ደግሞ ትክክል ስላልሆነ አሁንም ሀይሚ ላይ ፎከስ የማደርገው እያንዳንዱ ስህተት የሚፈጠረው ምንም ብሩኬ አሁን ይሄ ስህተተኛ ቢሆንም ሀይሚ በሰአቱ ከሶስት ቀን በሶስት ቀን ብታቆርፍ ከዛ ይቅርታ ብጠይቅ ይህ ሁሉ ማጥ አይመጣም። ገባችሁ? ስህተቱ ያለው እሷ ጋር ስለሆነ ነው። ስለዚህ ምንም አይግረማችሁ። የድሮውን እያወጣችሁ ድሮ ቡርኬናቶቹ ነበር ምናምን ምንም አለመውደድ ሳይሆን ያለበት ነገር ትክክል ስላልሆነ ነው እየነገርኩት የነበረው ማለት ነው። ሰው ለዛ ነው ምንም አይደንቀኝ። ጥላቻ አይደለም፣ ምንም አይደለም። አሁን ደግሞ ሁሉ ነገር ክሊር ሆኗል። ሁሉ ነገር ሀይሚጋ ያለውን ቦታ አውቄ ያለሁ። የዛን ሰዓት ሀይሚጋ ምን እንዳለው ቦታውን አላውቅም። ሀይሚ ደግሞ በዛ ሰዓት እሱን በጣም ተወዶ ነበረ። እየተዋደዱ ሴት ልጅ ስለሆነች አፍራ እሱ ከሌላ ሰው ጋር እሱ ሳይረዳ ሳያቅሱ ወደ ሌላ ሰው እንዳይሆን በጣም ጥረት እያደረጉ ሰራ ነበረ። እግዚአብሔር ይመስገን ሁሉም ነገር ተቀየረ፣ ተስተካከለ። እዚህ ደረጃ ደረሱ፣ አለቀ። እኔ ደግሞ ወጥቼ ይቅርታ ጠይቄያለሁ። ገባችሁ? ስለዚህ ምንም ያሳፍር ነገር የለም። እኔ አሁን በሁለቱ ጋርም ምንም አይነት ጥላቻ የለኝም። ግን እያንዳንዱ በሚፈጠረው ነገር ላይ ሀሳባሴ ይሰጣሉ። ይሄ ነው እንዲገባችሁ ማለት ነው። ቲክቶክ ላይ ስላ የሆነው ስታወጡ ማለት ነው እና ባይዘ ወይ አመሰግናችኋለሁ። እሺ፣ አለመርሳታችሁ ማለት ነው። ሌላው ሲቀጥር፣ እንግዲህ ዳኒ ትናንትና ሰላም እንዳይወርድ እያደረገ ነበር። አመፅ እየፈጠረ ነበረ። ሶሲን ለምንድ ነው ቶሎ ቶሎ እንደዚህ የምትበጣጥሪው? ለምንድ ነው የምትፈጽሪው? ምናምን እያለ ነበረ ይመስለኛል። እሱ ጋር ያለውን ፋይል ሶሲ ለማለት ለሀይሚ አስረድታታለች መሰለኝ። ሁሉም ነገር አውቄያለሁ፣ ክሌር ሆን ሲል በካሜራ ክሌር ሆን ሲል ዳኒ፣ እኔ ሁሉም ነገር አውቄያለሁ በቃ ተረጋጋ፣ ከዚህ በላይ አያስፈልግም እያለች ጥላውን የሄደችው አንድ እያወቀችበት ነገር አለ ዳኒ ላይ ሀይሚ ማለት ነው። ገባችሁ? ስለዚህ ያ የተባለው ነገር ሁሉ ውሸት ነው ወይ ደግሞ ሶስና የሆነ ነገር እንዳታደርጋት ብዬ ፈራሁኝ። ታውቃላችሁ በሁለት ነገር ነው ያስኩት። በእርግጥ አቋኗ ጥሩ ነገር ነው የሚሆነው። ግን ደው ይላት ሲላት እንዴት ልደውልላች አለች። ደግሞ የደውለችው በሌላ ቁጥር ነው፣ በማታውቀው ቁጥር። ሰዎች ልጅ የሆነ ነገር እንዳያደርጓት ብቻ እያሰብኩኝ ነው። የሆነ ኬስ ውስጥ እንዳይጨምረዋት ማለት ነው እና ያ ነገር ትንሽ አሳስቦኛል። ከዛ ግን ያለውን ነገር ሁሉም ነገር አውቄያለሁ ከአሁን በኋላ ምንም ማድረግ አይጠበቅብኝም ነው ያለችው። እንዳያችሁት ከሆነ ዳኒ ማለት ነው ተነቅቶበታል። እና በጣም ብቻ ተወዛ ግቢ ያለው ማለት ነው ነገ ዛሬ ዛሬ እንግዲህ ብሩክ ከዳኒ ጋር ይታረቅ ታረቁ ይባል ይሆናል ብዬን ያሰብኩት እንግዲህ እንደዛ ይላሉ። ከዛ ተነጎዳያ ምናምን ያልቅ ይመስለኛል ድራማው እንደዛን ያሰብኩት እንግዲህ አላውቅም። ግን እዚህ ጋር ደግሞ ናቲ ይሄ ወፍ ስጋ የመሰለ ሰውዬ ምንድን ነው የሚያወራው? ሀይሚን ከፈለጋት ማፍቀር ይችላል። ዳኒ ብሩኬና ሶሲ ከተፈላለጉ እሱ ስላለ ነው? ምን አገባው? እሱ እሱ ነው የሀይሚን ህይወት? እሱ ነው? እሱ ምንድን ነው ምንድን ነው እሱ እሱ ነው የሚደረው? እሱ አባት ነው? ሽማግሌ ነው? ምንድን ነው? ምን አገባው? ሲጀመር ሲጀመር ዳኒ ሶሲ ሃይሚ ሶስቱ አካል ነው። እዚህ ውስጥ የሚያስፈልጉት ሌላ አካል አያስፈልግም። ፍፄ ሰላምን ፍለጋ ለማስታረቅ ነው ሄደው፣ እሱ ግን ለጸብ ነው የመጣው። ስለዚህ ለምን ያገኙታል? ናቲን ለምን ያገኙታል? አንድ ቀን ተረጋግቶ አላወሩትም። ሁሌ እንደ ፍየል ምላስ ነው የሚያወራው። ሲያወራ ደግሞ ሀይሚን ከወደዳት ሀይሚን ካፈቀራት እንደፈለገ መሆን ይችላል። ኧረ እባክህ! ማን ፈቀደና ማናለና አለና እንዴ ሳምርዬም ፍጽዬም እየለመኑት ነው ሰላም እንዲወርድ እሱ ግን በጣም እንጠጥ እንጠጥ እያለ እያወራ ነው ናቲ ስለዚህ ማን ስለሆነ ነው እሱ ምን ስለሆነ ነው እነዚህን አታበረታቷቸው በቃ በጥሩ ስነ ምግባር ከመጡ እናበረታታቸዋለን። ግን በእንደዚህ የልጅቷን ስም ዝቅ አድርገው የመጡበትን አይዲያ አንቀበላቸው የምሬ ነው የምላቸው ለምንድ ነው እንደዛ ወግኖ እሷ እዚህ ጋ አትፈልገውም እንደማትፈልገው እንደዚህ ሁለት ቀን በጣም ራሷን የጣለችው ሀይሚ ማለት ነው ፊቷን እዩት ፊቷን ፊቱን አያታችሁ መገመት አይከብዳችሁም። በዚህ ሁለት ቀን በጣም የሚያሳዝን ፊት ነው ያየሁባት እኔ ማለት ነው። እንደዚህ ሆና እኔ አይቻታ አላውቅም። አንድ ጊዜ ብቻ የሆነ ጊዜ ላይ ጠፍታ የጠፋች ጊዜ ብስቁልቁል ብላ ነበር። ከዛ ወዲህ ግን እኔ እንጃ፣ ሁሌም ደስተኛ ሆና ነው ማያት እኔ አይሚን ማለት ነው ትና ይችን ሁለት ቀን ግን ዳኒ የገባበት ነገር በጣም ነው የሆነ እንዴ፣ ተመችታኛለች ብሎ ካለ በኋላ ውስጧ ተሰብሯል። እሱ በተናገረው ለምን? ትናንትናም ተናግራለች። እኔ እንደዚህ አልጠበቅኩም ነበር፣ አልጠበቅኩም እኔ እንደዚህ፣ በቃ እንደዚህ ዳኔን አልጠብቀም። ሶሲዬ በዚህ አጋጣሚ በጣም ይቅርታ ብላት ነበር ሶሲ። ከዛ አንቺ ጥፋት የለብሽም አለቻት። ትክክል ናት። ምንም ያደረገችው ነገር የለም። ግን አሁን ላይ ለብሩክም ሆነ ለሀይሚም ሆነ የሚጠቅመው ሶሲ እና ዳኔ የፈለጉትን ይሁኑ ሁለታችሁ ግን ብሩኬ በቃ ጥፋት አጥብታ ነበረ በሰዓቱ ሰነድጅ አልተረዳውም ነበረ ይቅርታ በቃ ብለሽ ሃይሚ ብሩኬን ጠይቂው ብሩኬም ደግሞ አዎ ጥፋቴን አምናለሁ ግን እንደዚህ ይሆናል ብዬ አልጠብኩም ነበረ በቃ ጥፋተኛ ነኝ ብለህ አንተም ይቅርታ ጠይቃት ይቅርታ ተጠያይቁ እና ጠላቶቻችሁን ማለት ነው ተለያዩ ያሉትን ሰዎች አፋቸውን አዘጓቸው ብሩክ እና ሃይሚ ማለት ነው በቃ ከዚህ በኋላ ሶሲና ዳኒ ታረቁ አልታረቁ አይመለከታችሁም እኮ። ማድረግ ያለባችሁ ለብቻችሁ በቃ በራሳችሁ በራሳችሁ ቤት ወይ በሃይሚ ወይ በብሩክ ቤት። በቃ ከዚህ በኋላ ለምታደርጋቸው ነገሮች ተጠንቀቅ። እኔም ለማደርጋቸው ነገሮች ተጠነቀቃለሁ። በቤተሰቦች ፊት ብለሽ ብሩኪን ቃል ታስገቢያለሽ፣ አንቺም ቃል ትገቢያለሽ። ከዛ ሁለታችሁም ይቅርታ ተጠያየቁ። ይቅር መባባል እኮ ምንም ማለት አይደለም። ያንን ያህል ብዙ ፈተና አሳልፋችሁ እዚህ ደርሳችሁ፣ እንዴት እጅ ትንሿ ነገር እንዴት ታሸንፋችኋለች? እንዴት በዚህ ልክ በቃ እኔና ሀይሚ ተለያየን ብሎ ብሩክ ለምን ያወራል? ሀይሚስ በቃኝ፣ ከዚህ በኋላ ብሩክ ጋር ሕይወት የለኝም አቋርጫለሁ፣ ጨርሻለሁ ጨርሽ አለሁ አይባልም። ሀይሚ ወደ ራስሽ ተመለሽ። ብዙ መስዋዕትነት ከፍለሻል። ብሩኬ ክፉ አይደለም፣ አንቺ ክፉ አይደለሽም ለብሩክ ሁለታችሁም የዋህ የሆነ ልብ አላችሁ፣ መልካም ስብዕና አላችሁ። ስለዚህ ጠላቶቻችሁን አሳፍሯቸው። በቃ ዳኒ የተባለው ነገር ከዚህ በኋላ ከሱ ጋር መስራት ራሱ ይቅርብሽ፣ ባታገኙ ራሱ እኔ ደስ ይለኛል። ምክንያቱም ከአሁን በኋላ የሚሻርቡት ነገር እኔ አላማረኝም። ላይ ብላይ ራሱ የሚያወሩት ከጓደኞቹ ጋር ምናምን በጣም ነው የሚደፍረው። ምክንያቱም የጨረቃ ፋሚሊ ከዚህ በፊት ምንም አይነት ፕራንክ ይስሩ እንደዚህ በላይ ቭ ላይ በምናምን ላይ እንደዚህ ተዝረክርኮ አያውቁም። አሁን ግን የሚዝረከረክ ሰው ጋር ቀርበው እየተዝረከረኩ ነው። ስለዚህ ያ ነገር እንዲፈጠር አንፈልግም። ስለዚህ ብዙ ለምናቸዋል። ብሩኬም ለምኗል። የሶሲ ህይወት ለማስተካከል አንችም ሀይሚ ለምነሻል። ዳኒና ሶሲ ከፈለጉ ያስተካክሉ፣ ካልፈለጉ ተዋቸው። ብሩኬና ሀይሚ በቃ ለአንዴና ለመጨረሻ ጊዜ ይቅር እንባባል ወይ ብሩክ የጠይቅ ወይ ሀይሜ ጠይቄ በቃ አንዳችሁ ተሸነፉ። ምንም ማለት አይደለም፣ ለይቅርታ ለይቅርታ መሸነፍ ማለት ሽንፈት አይደለም። ስለዚህ ነገ ዛሬ ሳትሉ ሳታንዛዙ፣ ቤተሰቦቻቸውን በጣም ናፍቃችኋቸዋል። በጣም ቲክቶክ ላይ በጣም እያለቀሱ ነው። ብዙዎቹ ደግሞ እጃቸው ሆስፒታል ገብተው አላቅም እንግዲህ እኔ እንዴት እንደሆነ ባላቅም በብሩክና በሀይሜ ነው ብሞት ምናምን እያሉ እየፖሰጡ አይቻለሁ እና ብዙ ልጆች ልባቸው የተሰበረባቸው ስለሆነ በቃ ይቅርታ ባባሉ እና ያለውን ነገር ፍቱት። በቃ ባጭሩ ሀይሚም በእርግጠኝነት ያገኘሽው እውነታ አለ ብዬ አስባለሁ። ከትናንትናው ነው አነጋግሯ ከዳኒ ማለት ነው። ሶ ይበቃል። ይሄንን የወፍ ስጋ የመሰለ ሰውዬ እሱ እናንተ ከተስማማችሁ በእርግጠኝነት ይሄ በየውታጅራ የሚያለቀልቀው ውላ ጸጥ ነው የሚለው መስማማት አለባችሁ። ሁሉም እየተነሳ ቡርኬ ዳውን ዳውን ለእኔ ነው። ወንድ ሆነው እንኳን ወንድ እንደዛ ሲሉ ሲያስጠሉ፣ ፎቶቸውን ራሱ እዚህ ማምጣት ደብሮኛል። በጣም ነው የሚያስ ከዚህ በፊት ቡሩኬ ልጅ አለው ብሎ ሲሰራ ነበር። አሁን ደግሞ የሀይሚ ሁለት መቶ ኬክ ብሎ ሲሰራ ነበር። ወንድ ሆናቸው እንዴት ወንድ ኧረ በስመ አብ፣ በጣም ነው የምታስጠሉት አንዳንዶቻቸው፣ የቡታጅራ ወንዶች። ለነገሩ ከቡታጅራ ከውሩክ ውጪ ወንድ የለም። ሁሉም አለቅላቂ፣ ሁሉም ዝም ብሎ የመንደር ወሬ ይዞ የሚመጣው ሁሉ ቻናል ማለት ነው። ሶ ሀይሚና ብሩኬ ግን ተመራጮች ናቸው። ሀይሚም ከሴቶች ጀግና ከቡታጅራ ጀግና ሰው ብቻ ነች። እስካሁን ድረስ ሁለተኛ የተንቢ ያለች የተንቢ የተንቢ ቁጥር አንድ ናት። ሁለተኛ ሀይሚ ናት። በሚገርም ሁኔታ ማለት ነው። ሶ እኔ ይህን ጀግንነቷን መጀመሪያ ገና ቻናል ስትመጣ ነው ማወራላት። ዛሬ አይደለም። አንዳንድ አለቅላቂዎች ምን ስትያት ነበረ ምትሉኝ አላችሁ። እኔም ብላት ከብሩክ ጋር ሰላም እንድትፈጥር ብቻ ከብሩክ ጋር ግርግር ስትጀምር ዛሬም ነገ ምን እንግራችኋለሁ። ብሩክን ዝቅ እንድታደረገው ደስ አይለኝም። ስታከብረው በጣም ደስ ይለኛል። እሱም እሷን ሲያከብራት ደስ ይለኛል። ሲጮኸባት ደስ አይለኝም። ያ ደግሞ እሷ ካልተናገረች ደግሞ ብሩክ አይጮኸም። ገባችሁ ስለዚህ እሷ ዝም እንድትል ጥፋት ካለ በቤተሰብ ፊት መናገር ትችላለች እንነግረዋለን ብሩክ ደግሞ የሚያዳምጥ የሚረዳ ሴት ልጅ የሚረዳ ወንድ ነው ገባችሁ ስለዚህ እናንተ ምንም የማታውቁት ነገር ካሜራ ላይ ስላየሽ ሆኑ ብሩኬ ከካሜራ ጀርባ ምን ያረጋታል ከካሜራ ጀርባ ምን ያረጋታል ቤተሰብና ቤተሰቦቻቸው እኮ ቅርብ ለቅርብ ናቸው እኮ እች ልጅ ምንም ያረጋት ነገር አለ ብቻ ትዝብት ነው ትርፉ። ለአንዴና ለመጨረሻ ጊዜ ግን እንደምንም ብላችሁ ከሁለት አንዳችሁ ተሸንፋችሁ ዝቅ ብላችሁ ይቅርታ መባባል አለባችሁ። ሀብም ብሎታል ናኒም ብለዋለች። ከካሜራ ጀርባ ብዙ ነገር እንዳወሩሽ ተናግረዋል። ስለዚህ የታላላቅ ምክሮችን ስሚ ሀይሚ። ተስማምታችሁ እንደምትመጡ ባለሙሉ ተስፋ አለኝ የእኔ ውድ ቤተሰቦች።